ሰላም ሰላም ቤተሰቦቼ፣ የአይን አዲስ ዩቱብ ተከታታዮች፣ እንኳን ወደ አይን አዲስ ዩቱብ በሰላም መጣችሁ። ስለመጣችሁ አመሰግናለሁ። ክብረት ይስጥልኝ። ለምታበረታቱኝ ሰብስክራይብ ኮመንት፣ ሸር እያደረጋችሁ ሁሌም ለምታበረታቱ ቪዲዮ ስለቅ እጅግ በጣም አመሰግናለሁ። ክበሩልኝ። አሁንም ሰብስክራይብ በማድረግ ብርታት ይሆነኛል እና ሰብስክራይብ ስታረጉኝ ለመስራትም እነሳሳለሁ እና ሰብስክራይብ፣ ቪዲዮ የደወል ምልክቱን ኦን በማድረግ ቤተሰብ ያድርጉኝ። ላለሁኝ አመሰግናለሁኝ። አሁንም እንዲታበረታቱ እንዲታግዙኝ ላለሁኝ በሰብስክራይብ ኔ ወዶች እናም ዛሬ ደግሞ ሾርባ የጎመን ሾርባ ነው እየላችሁ የመጣሁት። ይህንን ቪዲዮ ከወደዳችሁት እንዲሁም አስተያየት በኮመንት መስጫው ስር ኮመንትም ማስተያየት ትክክል ያልሆነውን ብታስቀምጡልኝ አስተካክላለሁኝ። ቤተሰቦችም ሁሉን ነገር የሆነ ስለ ቪዲዮ አስተያየት አስቀምጡልኝ። ይላለሁ ባክብሮ ተጠይቃለሁ አመሰግናለሁ። ሰላማችሁ ይብዛል። ሁላችሁም ወዳቸዋል ይሄ ሰው ዘር በሙሉ ላይ ካትርሱ ወደ ቪዲዮ እንሄዳለን። ጥቺ እንግዲህ ሾርባው ተዘጋጅቶ ወደ ግበት አቅርበን እየበላን ነው ልንበላ ነው ተዘጋጅቶ ተጠናቋል። እዚህ ጋር ዳቦም አቅርብ ያለ ማበያ የሚሆን የፈለገ በዳቦም እንደዚህ ይበላል ዳቦውን አቅርቤ ያለሁ ጎኑ አስቀምጫለሁ፣ እና ትኩስ ትኩሱ በጣም እንጠጣ እንጠጣ፣ ያቃጥላል እፍ እያልኩ ነው። እና ትኩሱ በጣም ስለሚያቃጥል ይሄው ዳቦም እንደዚህ ተደርጎ በዚህ መልኩ እየተመገብ ነው ነው ማለት ነው። ቤተሰቦች፣ በዚህ መንገድ ሸር ሸር ሸር አድርጉልኝ ከወደዳችሁት እና ትኩስ እንግዲህ የብርድ ጥቅም ይሄ ነው። ላይኳን የጨት አሁንም ቶቼ ሾርባውን ለመስራት እዚህጋ ጎመኑ የጎመኑ ሾርባ ነው የምሰራው። ነጭ ሽንኩርቱ፣ ቃሪያው፣ በአይነት በከለር ካሮቱ፣ እዚጋ ጋር ደግሞ ያለው አጀ ነው። እነዚህ ግብዓቶች አቅርብ ያለው ለመስራት ዝግጁ አድርገዋለሁ። መጀመሪያ ያቀር አርቤ ያጣጥቤው። አሁን ደግሞ ሽንኩርቴን ሾርባውን ምስራበትን ዲስት እዚህ ጋር ሽንኩርቴን እንደዚህ በደቃ ቁለ ሾርባ የሚሆኑ አነስ ያለች ሽንኩርት እንደዚህ እያቁላለሁት ነው ለሾርባው ማለት ነው። ሽንኩርቱ አላበዛሁትም። ለሾርባ ሽንኩርት ብዙ ምንም ባይበዛ በቂ ነው ማለት ነው። አሁን እናንተ እንደፈለጋችሁ እንደየሰው ምርጫ ነው። አሁን ዘይቴ፣ ወይራ ዘይት አረኩበት። የወይራ ዘይቴን አረኩኝ። በዚህ መልኩ እያቁላለሁት ነው። ቤተሰቦቼ፣ ሽንኩርቱ እንግዲህ በደንብ ይበስላል። እያበሰልኩት ነው እዚህጋ በዚህ መንገድ እየሰራ ነው አሁን። በዚህ አይነት መልኩ ሽንኩርቱ ቃላ እያለ ነው እየበሰለ ነው ማለት ነው። እንግዲህ ይህን ይመስላል የሾርባው አሰራር። አብራችሁ ቆዩ፣ አብረን እንሰራለን በቅደም ተከተል። ያቸዋል ኔ ወድ ውጭ። አሁን ደግሞ እዚህ ጋር እንትን አረግበታለሁኝ በዚህ አይነት በርበሬ ትንሽ ጨምርበታለሁ። በርበሬ ትንሽ ያውን ይፈልግ ነው። ትንሽ በርበሬ ነው የጨመርኩት። እና ካሮቴን የከተፍኩትን ካሮቴንም ጨመርኩኝ ማለት ነው። ካሮቱ በዚህ አይነት መልኩ በርበሬ ያሎ ሾርባ ጨምርም ይጨምርም ይኖራል፣ ግን ዝም ብዬ ስትል ጨምርበት በርበሬ ትንሽ ብዬ ነው ማለት ነው። እና እንደዚህ አድርጌ እየቁላላሁት ነው። ያረረ ይመስላል ግን ይህንትኑ የካሜራው አንዳንዴ ፀሐይ እንዚ ላይ አሁን ይሄ አጃውን ደግሞ ጨመርኩ፣ ቁሌቱ ላይ እዚ ላይ አቁላለዋለሁ። የከሜራው እንትን ለምን እንደሆነ እንጂ አንዳንዴ ከለሩን ይቀይርብኛል እና ያረረ አይነት ነገር ያስመስለዋል እና አሉ አደለም ማለት ነው፣ ከለሩ እንትንም የከሜራው ነው። ነጭ ሽንኩርት አረኩኝ። አንድ በደቃቆ የፈጨሁት ነጭ ሽንኩርቴን ጨመርኩበት ማለት ነው። ውድ ቤተሰቦቼ በዚህ አይነት መንገድ ውሃ ጠብ እየረኩኝ የሞቀ ውሃ ነው። የሞቀ ውሃ አፍልቼ ውሃውን አዘጋጅቼ ያለኋለኝ። በኤሌትሪኩ አፍልቼው አለሁኝ እና በዚህ መንገድ እንግዲህ ካሜራው ይቀያይረዋል በእውነት ያረረ ነገር ምናምን ያስመስለዋል እና እንደዛ ያረረ እንዳይመስላችሁ ለማለት ነው፣ ካሜራው ነው። እና በዚህ አይነት መንገድ እንግዲህ ሁሉንም ንትን ጨመርኩኝ፣ ጎመንንም ጨመርኩኝ። እንግዲህ ጎመን ሾርባ ስለሆነ እዚህ ጋ ጎመኑን ጨምሬ ያለሁኝ፣ በዚህ መልኩ አማስለዋለሁኝ ውዶቼ ማለት ነው። እንግዲህ በዚህ አይነት እናንተም ሰርታችሁ ሞክሩት ተጠቀሙት እናንተ ከተመቻችሁ ማለት ነው። ይሄ ነገር በዚህ አይነት ጥርቼ ነው መስሎኝ፣ እና እንደዚህ እየተቁላለ ይሄውት አያችሁት። ይህ ከሚራው እንትን ነው። አንዳንዴ እንደዚህ እንትን ያሳምረዋለ። ምን እንጃ፣ አንዳንዴ እንትን ያደረግብኛል። በዚህ አይነት መልኩ እንግዲህ እንዴት እንደሚያምር። ውሃ የሞቀ ውሃ ነው አሁንም እማረግበት ማለት ነው። ውሃውን ችልስ አደረኩት ቸለስኩት። በጣም አይገርም እና ውሃው ጊዎ ስለሚወፍር ያው ውሃ ብዙ እንትናረግበት አለው ማለት ነው። ውሃው ቢሞላም ምንም ችግር የለውም። አሁንም የሞቀ ውሃ ነው የሞቀ ውሃውን ጨመርኩበት። የኔ ወዶች አያችሁት? ውሃው የፈላ ነው እና በዚህ መልኩ እንግዲህ አማስረዋለሁ። ይሄ በቃ ትክትክትክትክ እያለ ነው። አሁት እንግዲ ይሄ መጨረሻ ታትን ተክት እኮ ሲወጣለት በደንብ ይጠናቀቃል፣ ይወጣል ማለት ነው። አያችሁት? አሁን እንትን እያለ ነው። ይትን ተከተከ ነው። እኔ ወዶች አያምርም? በሰላም ትክትክ ተጠናቋል። በሌላ ቪዲዮ እስከምንገናኝ ቸርሰን ቸር ሰንብትልኝ ላቸዋለሁን። ቀጣይ መለሳለሁ፣ ደግሞ በአዲስ ቪዲዮ መለሳለሁ።